የሚታየ የኔ ቆንጆ እነዛ ሁሉ የጭንቅ ጊዜዎች አልፈው ዛሬ በደስታ ስላየውሽ በሰላምም ወደ ቤትሽ ስለገባሽ የእውነት ደስ ብሎኛል። ያው ስለ ሁሉም ነገር እግዚአብሔር ይመስገን። ምክንያቱም ብዙ ሩታ ላይ የጭንቅ ጊዜዎች አልፈው ዛሬ ደግሞ በልጇ የምትደሰትበትና እግዚአብሔርን የምታመሰግንበት ሰዓት ነው። አሁን ጊዜው የሩታየ ነው ማለት ነው። ሩታ እንግዲህ በሚገርም ሁኔታ አቀባበል ተደርጎላታል። እንኳን ማርያም ማረችሽ! ኬክ አልቀረ፣ ምን አልቀረ፣ በቃ ጠይቁ እንዲኮሩ ምናምን የሌለ ሰርፕራይዝ የተደረገችውና ይገባታል። እውነት ለሩታ ይገባታል፣ ከዚህም በላይ ይገባታል ብዬ ነው የማስበው። ምክንያቱም ዛሬ ላይ አብርሽ ልጁን ይዞ እራሱ እንደዚ አቅፎ ተደስቶ እኔን መሳ ያገኘው ራሴን ቁጭ አደረኩ እያለ የሚደሰትበትና እግዚአብሔርን የሚያመሰግንበት ከእግዚአብሔር በታ እችዋ እንቁና ወርቅ የሆነች ሚስቱ ናት የሰጠችው ና ነዛ ነው። ለሩታ ክብር ይገባታል። እነዛን ሁሉ ችግሮች ብዙ ተብላ አልፋ፣ በዛውም ልክ ደግሞ የምጧን የጭንቋን ቀንም አልፋ ዛሬ ነይ እንግዲህ ወደ ቤተሰብ ሩታ ተቀላቅላለች። በሚገርመም ሁኔታ ሰርፕራይዝ ተደርጋለች። በጣም ነበረ ደስ የሚለው ቤተሰቦቼ። እኔ የእውነት ለሩታ በጣም ደስ ብሎኛል ከምትሉት በላይ ማለት ነው። ለሩታ እኔ ከምትሉት በላይ ውስጤ ደስ ብሎኛል። ምክንያቱም ሩታ የመጣችበትን እያንዳንዱን መንገድ ሁላችንም ሩታን የምንወዳት የምናከብራት፣ በሙሉ እናውቀዋለን። በቀላሉ እንኳን ከርግዝና ጊዜ ጀምሮ ማለት ነው። ወደኋላ መመለስ ስለማልፈልግ ነው እና አሁን አሁን ላይ ደግሞ ትንሽ የሚያሰጋኝ ነገር ምንድን ነው ብትሉ አሁን ጊዜ ጊዜው የሩታ ነው ብለናል። አሁን የእርግዝናዋን ሰዓት አልፏል። ያሁሉ አሁን ያጭንቀት አልፏል። በምት ጭንቀቷን አሳልፋለች። አሁን ደግሞ የአራስ ቤት ጊዜዋን በደንብ አርጋ የምታጣጥምበት ጊዜ ነው ብዬ ነው ማስበው። ትንሽ የሄርሜላ ነገር አሁን አሁን ያሰጋኛል ማለት ነው። ቤተሰቦች አሁን ወደ ሩታ መጠጋት፣ ሩታን ለመጠየቅ መሞከር ምናምን ጀምራለች ና ይሄ ነገሯ የሄርሜላ አልተመቸኝም ብዬ ነው ማስበው። እንደኔ እንደኔ ማለት ነው እንደውም ባትሄድ፣ የእውነት ባትሄድ ሩታ አለችበት ቦታ አትገኝ፣ እኔ ጥሩ ነው ብዬ ነው ማስበው። ቤተሰቦቼ እንግዲህ ያው የሩታ አቀባበል ያው ለየት ያለ የሚገርም ሰርፕራይዝ ነበረ ማለት ነው። ቤተሰቦቼ አተጠይቁኝ፣ ሩታ ምን ልበላችሁ፣ በቃ የእውነት ይገባሻል። የእኔ ጀግና፣ የእኔ ወርቅ፣ እኔ በጣም ነው መወዳት ሩታን ቤተሰቦቼ። እንደ ሴት ህመማ ያመኛ፣ ስትደሰት እደሰታለሁ። እና ሩታዬ እንኳን እግዚአብሔር በሰላም ለቤትሽ አበቃሽ እንግዲህ በደንብ ተደርገሽ ከዚህ በኋላ በማዘርጅ ትታረሻለች። እድለኛ ነሽ። በነገራችን ማዘር እነዚህን የመሰሉ ወርቅ ጠንካራና መታረስ በእናት እጅ መታረስ ቀላል አይደለም። ና ማርያም፣ እንኳን ማርያም ማረችሽ፣ ማርያም በሽንም ታውጣሽ። የሚወዱሽ የመዳም ቀመሞች በሙሉ ደስታሽ ሩታዬ ደስታችን ነው እያሉ ነው ማለት ነው። የአራስ ቤትሽን ጨርሰሽ በሰላም እንደምትመጭንን ሁላችንም ጉጉት ነው ሰላም እንደምትመጭንን ተስፋ እናደርጋለን። ያለው ቪዲዮ እንግዲህ ይሄ ነው። የእኔ ቅመሞች፣ የሰው ደስታ የሚያስደስታችሁ መቼም፣ የሩታን ደስታ የሩታን ሰላም ማይፈልግ ሰይጣን እንጂ ሰው ነው ብዬ አላስብም። የእውነቴን ነው ምላችሁና ቪዲዮዋን እንግዲህ ላይክ ላይክ አድርጉ። የዛሬው ሰርፕራይዝ የሩታ አቀባበል በቤት ውስጥ የሚገርም ነበር፣ ለየትም ያለ ነበር። ምን በላችሁ፣ በቃ እኔ እንጃ። የእውነት እኔ ራሱ በጣም ነው በዚህ ንግ ያልኩት። ነገሩ አሁን አሁን ተለምዷል። ከደሃ እስከ ሀብታም፣ አንድ ሴት ልጅ በፊት የሌለ ነው። አንድ ሴት ልጅ ወልዳ ስትመጣ፣ ባልነው አቅም ባልም ቢሆን ቤተሰብም ቢሆን ዲኮር አድርጎ የመቀበል ልምድ እየተለመደ ነው ማለት ነውና፣ ደስ የሚል ነገር እኮ ነው። ለአራት እንደዚህ አይነት ክብርና ደስታ መስጠት ደስ የሚል ነገር ነው።